እንደምና አመሻችሁ ተማሪዎች። ግሬድ ቴን ሂስትሪ ቻፕተር 5 ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 ፓርት 1 ነው። ማይ ኔም ኢዝ ሚስተር ጌታቸው። ዓለም አቀፍና ሪጂናል ዴቨሎፕመንቶች ለውጦች፣ ከ1945 በኋላ በዓለም ላይ የተከሰቱ ዓለም አቀፍ ለውጦች አሉ፣ ኦርጋናይዜሽኖች አሉ። ሪጂናል ዴቨሎፕመንቶች በየአካባቢውም አሉ። እነሱ ምን እንደሆኑ እናያለን ማለት ነው። የመጀመሪያው ዩናይትድ ኔሽን ኦርጋናይዜሽን መቋቋም ነው። ናይንቲን ፎርቲ ፋይቭ። ይሄ ሎጎ ነው የዩናይትድ ኔሽን ተባበሩት መንግስታት ተብሎ የሚጠራው አሁን ማለት ነው። ፎርሜሽን ኦፍ ዩናይትድ ኔሽን ኦርጋናይዜሽን ኦር ዩኤንኦ እንዴት እንደተመሰረተ እናያለን። ዘ ፍርስት ቤዝ ኢት ወዝ ኦግስት ናይንቲን ፎርቲ ቱ ዲ አትላንቲክ ቻርተር ባይ ቸርችል ኤንድ ሮዝቬልት። ቸርችል የ እንግሊዙ ጠቅላይ ሚኒስትር ሮዝቬልት የአሜሪካው። እነሱ ናቸው የጠነሰሱት 19 የተነሰሱት 1942 ላይ ማን ተብሎ ይጠራል? የአትላንቲክ ቻርተር ተብሎ ይጠራል። ጃንዋሪ 1942 ኢን ዋሽንግተን ቲንቲ ኔሽንስ ዘ አክሰፕትድ ዲ አትላንቲክ ቻርተር ዊች ዋዝ ዲዛይንድ ባይ ቸርችል ንድ ሮዝቬልት። በሮዝቬልት እና በቸርችል ዲዛይን የተደረገውን 20 ሀገሮች በ1942 የአትላንቲክ ቻርተርን ተቀብለውታል ማለት ነው። 1943 ሞስኮ ኮንፈረንስ

ሴታፕ ማድረግ ወይም ማቋቋምን ተስማምተዋል ማለት ነው። ኦገስት ኖቬምበር ኦገስት አፕቱ ኖቬምበር ዱምበርተን ኦክስ ኮንፈረንስ ዋሽንግተን ዲሲ ነው። ዴር ዋር አን አግሪመንት ቱ ኢምፕሊመንት ሞስኮ ዲክላሬሽን። ሞስኮ ላይ አዲስ ኢንተርናሽናል ኦርጋናይዜሽን ኢስታብሊሽ እናድርግ ተባብሎ ተስማምተዋል። ሶ ይሄን ኢምፕሊመንት ለማድረግ ዋሽንግተን ላይ ሀገራቶች ተስማምተው ተሰብስበዋል ማለት ነው። ይሄ ዋሽንግተን ዲሲ ላይ ምን ይመስልሃል ጁን 1945 የአፕሮቫል ኦፍ ደ ቻርተር ኦፍ ደ ዩናይትድ ኔሽን ኦርጋናይዜሽን መተዳደሪያ ደንቦቹ አፕሮቫል ተሰጧቸዋል ጁን 1945 ቻርተሩን አፕሮቭ አድርገውታል ሀገራቶች ኤፕሪል ኤፕሪል 25 1945 ዩናይትድ ኔሽን ዋዝ ፎርማሊ ኢስታብሊሽድ ፎርማሊ 1945 ኤፕሪል 25 ዩናይትድ ኔሽን ኦርጋናይዜሽን ተቋቁሟል ማለት ነው። ኢትዮጵያ ኢዝ አመንግ ደ ፊፍቲን ኔሽንስ ኤንድ ዋን ኦፍ ደ ፋውንደር ኦፍ ደ ዩናይትድ ኔሽን ኦርጋናይዜሽን ሀምሳ ሀገሮች ሀምሳ አንድ ሀገሮች ናቸው። ሶሪ ኢትዮጵያ አንዷ ሜምበር ነች። ኢትዮጵያ አንዷ ሜምበር ነች ማለት ነው። ደ ኮንስቲቱሽን ኦፍ ደ ሊግ ኦፍ ኔሽን ኢት ዋዝ ኮልድ ደ ኮቪናንት። የሊግ ኦፍ ኔሽን መተዳደሪያ ደንብ ኮቪናንት ወይም የቃል ኪዳን ተብሎ ይጠራል። የዩናይትድ ኔሽንስ ምን ተብሎ ይጠራ? ዘ ኮንስቲቱሽን ኦፍ ዘ ዩናይትድ ኔሽን ስ ኮልድ ቻርተር ቻርተር ተብሎ ነው የሚጠራው መተዳደሪያ ደንቡ ኦርጋኖችን ግሎባል ጎልስ ኦፍ ዘ ዩናይትድ ኔሽን ኦርጋናይዜሽን የተመሰረተበት ዋና ምክንያት ሜይንቴን ኢንተርናሽናል ፒስ ኤን ሴኪዩሪቲ በዓለም አቀፍ ደረጃ ሰላምንና ደህንነትን ማስጠበቅ ነው። ሁለተኛው ኤንከሬጅ ኢንተርናሽናል ኮኦፕሬሽን ዓለም አቀፍ የሆኑም ስፔሻሊ ኢኮኖሚክ ኮኦፕሬሽን ኢኮኖሚክ ኮኦፕሬሽንን ሰፖርት ማድረግ ነው። ፕሮሞት ሪስፔክት ፎር ሁማን ራይት ሁማን ራይት እንዲከበር በአለም አቀፍ ደረጃ ይህንም ፕሮሞት ያደርጋል። ቴክ ሜዥርስ ፎር ፕሪቨንሽን ጦርነት ከመከሰቱ ወይም አደጋ ከመከሰቱ በፊት ምን መከላከል ላይ ማተኮር ማለት ነው። ጦርነት እንዳይመጣ ደቨሎፕ ፍሬንድሊ ሪሌሽን የወዳጅነት ሪሌሽንሽፕ እንዲኖር ደቨሎፕ ማድረግ በአለም ሀገራቶች መካከል ማለት ነው። ኦርጋኖቹ ስትራክቸር ኦፍ ዘ ዩናይትድ ኔሽን ኦርጋናይዜሽን ወይም ኦርጋኖ ዞን ኦርጋኖቹ ምን ምን ናቸው? ስድስት ኦርጋኖች አሉት። ዊቢል ሲ ዶ ሲክስ ኦርጋንስ ዘ ፍርስት ኢዝ ዘ ጀኔራል አሴምብሊ ኦር ጠቅላላ አባላት ማለት ነው። ኮምፖዝድ

ኢሌክት ነን ፐርማነንት ሜምበርስቱ ሴኪሪቲ ካውንስል የጸጥታው ምክር ቤት ላይ ቋሚ ያልሆኖቹን ሜምበሮቹን እነሱን ኤሌክት ማድረግ መምረጥ። ሌላው በጀት አሎኬት ማድረግ ዩናይትድ ኔሽን ኦርጋናይዜሽን ራን የሚያደረገውን በጀት እሱን መመደብ። አፖይንት ሴክሬታሪ ጄኔራል ሰጀስትድ ባይ ሴኪሪቲ ካውንስል በሴኪሪቲ ካውንስል ሰጀስት የተደረገውን ሴክሬታሪ ጄኔራል ወይም ዋና ጸሐፊውን የዩናይትድ ኔሽን እሱን አፖይንት ማድረግ። ሁለተኛው ደ ሴኩሪቲ ካውንስል የጸጥታው ምክር ቤት ተብሎ የሚጠራው ሶ ኤን ካይ ደ ሊዲንግ ኦርጋን ኦፍ ደ ዩናይትድ ኔሽን ኦርጋናይዜሽን ሊዲንግ፣ ወይም ከላይ ሆኖ የሚያዘው ዩናይትድ ኔሽን ኦርጋናይዜሽንን ደ ሴኩሪቲ ካውንስል ተብሎ የሚጠራው ነው ማለት ነው። ኢት ሃዝ 5 ፐርማናንት ሜምበርስ which have veto power. ድምጽም በድምጽ የመሻር መብት ያላቸው አምስት ቋሚ ሜምበሮች አሉት። ብሪተን፣ ፍራንስ፣ ራሽያ፣ ዩኤስኤ ኤንድ ቻይና ቬቶ ፓወር ያላቸው ሌላው ደግሞ ኢት ሃዝ ኦልሶ ቴን ነን ፐርማነንት ሜምበርስ ዞስ አር ኤሌክትድ ኤቭሪ ቱ ዩርስ ጄኔራል አሴምብሊ የሚመርጣቸው አስር ደግሞ ቋሚ ያልሆኑ ሜምበሮች አሉት ማለት ነው። በየሁለት ዓመቱ ነው የሚመረጡት በየሁለት ዓመቱ የሚመረጠው ሶ ኢትሀስ ሚሊተሪ ስታፍ ኮሚቴ ኤንድ ሞቢላይዝ አርሚ የሚሊተሪ ስታፍ ኮሚቴ አለው እና አርሚ ወይም ጦር ሞቢላይዝ የማድረግ ስልጣን አለው። አንድ ሀገር ሌላን ሀገር ወረረች ከተባለ፣ የተወሰነ አደጋ ደረሰ ከተባለ ኮማንድ የሚያደረገው ሴኪሪቲ ካውንስል ነው። ሴኪሪቲ ካውንስል ሪስፖንሲብል ፎር ደ ሜንቴናንስ ኦፍ ኢንተርናሽናል ፒስ ኤንድ ሴኪሪቲ ደ ሊዲንግ ኦርጋን ነው የሚያለውን ኢንተርናሽናል ፒስ ኤንድ ሴኪሪቲ ኢስታብሊሽ እንዲሆን ኃላፊነቱን የሚወስደው ሴኪሪቲ ካውንስል ሴኪሪቲ ካውንስል ነው ማለት ነው። ሌላኛው ሴክሬታሪያት፣ በዓለም አቀፍ ደረጃ ያሉ የዩናይትድ ኔሽንስ ሰራተኞች ማለት ነው። ሄድኳርተሩ ሴት አት ኒውዮርክ፣ ወይም ዋና መቀመጫውን ኒውዮርክ ነው። የሚሰሯቸውን ስራዎች እናያለን። ኢምፕሊመንት ደ ዲሲሽን ጄኔራል አሴምብሊ ያወጣውን ዲሲሽን፣ እሱም ማስተግበር ብሪንግሽስቱ ደ አሴምብሊ ኢንተርናሽናል የተለያዩ ኢሹዎች አሉ ጉዳዮች አሉ። እሱን በዓለም አቀፍ ደረጃ ያሉ ሰራተኞች ለጄኔራል አሴምብሊው ያኔ ያቀርባሉ ማለት ነው። ድሮው አኑል ሪፖርት ኦፍ ናይትድ ናሽን ኦርጋናይዜሽን በየዓመቱ ሪፖርት ያቀርባል። የሰራቸውን በዓለም አቀፍ ደረጃ የተሰሩ ስራዎችን ሪፖርት ያቀርባል ማለት ነው። ሌላው ኮኦርዲኔት ስፔሻ ንሲ እነዚህን ስፔሻል ኤጀንሲዎች አሉት ልዩ የሆነው ኤጀንሲዎች ሰፖርት የሚያደርጉ ሴክሬታሪያት ራን የሚያደርጓቸው ማለት ነው። ስለዚህ እነሱን ሰፖርት ማድረግ ኮኦርዲኔት ማድረግ ነው። ዳይሬክት ፈንድ ቱ ደ ኤጀንሲስ ፈንድ በጀኔራል አሴምብሊ አሎኬት ይደረጋል። ዳይሬክት የሚያደርገው ደግሞ ሴክሬታሪያት ነው። ሴክሬታሪ ጀኔራል ዋና ጸሐፊው፣ አፖይንትድ ባይ ጀኔራል አሴምብሊ ኦን ደ ሪኮመንዴሽን ኦፍ ደ ሴኪሪቲ ካውንስል ሪኮመንድ የሚያደርገው ሴኪሪቲ ካውንስል የጸጥታው ምክር ቤት ነው። ደን ቮት ይሰጣሉ እነማን? ጄኔራል አሴምብሊ ጠቅላላ ጉባኤው ወይም ጠቅላላ አባላቶቹ እነማን እነማን እንደነበሩ እናያለን። ትራይጊቭ ላይ ኖርዌይ የመጀመሪያው ነው እስከ ሀምሳ ሁለት የነበረ ነው። ሌላኛው ዳግ ሀምረስካል ካጆል ተብሎ የሚጠራው ነው። የስዊድናዊ ነው። በፕሌን ክራሽ ኮንጎ ላይ የሞተ ነው። ከ1953 እስከ 61 የነበረ ነው። ዩተንት በርማ ነው። ከ61 እስከ 70 ኩርት ዋድሂም ተብሎ የሚጠራ የአውስትሪያ ነው። ከ1971 እስከ 80 ፔርስ ዲ ሴሎር ተብሎ የሚጠራ አለ። የፔሩ ዜግነት ያለው ነው። ሌላኛው ቡትሮስ ጋሊ ከኢጅፕት ነው። ኮፊ አናን ከጋና ነው። ባንኪሞን ሳውዝ ኮሪያ አንቶኒዮ ጉተርስ የአሁኑ ነው፣ ፖርቱጋል ከ2017 ጀምሮ። ስለዚህ አፍሪካ ሁለት መሪዎች አላት፣ ኮፊ አናን እና የግብፁ ቡትሮስ ጋሊ። ትረስት ሺፕ አራተኛው ኦርጋን ትረስትሺፕ ካውንስል ነው። ወይ ሲ ትረስትሺፕ ካውንስል ኢዝ ሬስፖንሲብል ፎር ሱፐርቫይዚንግ ዲ አድሚኒስትሬሽን ኦፍ ትረስት ቴሪቶሪስ ፕሌስድ አንደር ዘ ትረስትሺፕ ሲስተም። በሁለተኛ ዓለም ጦርነት አክሲስ ፓወሮች ከተሸነፉ በኋላ የያዟቸውን ቅኝ ግዛት የያዟቸውን ቦታዎች ለዚህ ኮሚቴ ተሰጥቶ ሱፐርቫይዝ እንዲያደርግ አድሚኒስተር እንዲያደርግ ማለት ነው። ለሌሎች ለአሸናፊ ሀገሮች በመስጠት ማለት ነው። ኢት ሀድ አሶሲትድ ዊዝ ኮሎናይዝ ቴሪቶሪስ አንደር ሰልፍ ገቨርንመንት ራሳቸውን እስከሚችሉ ድረስ በወይም ኤጀንቱ ነው እንዲያስተዳድሩ እነ ብሪቲሽ ፈረንሳይ ተሰጠዋል ማለት ነው። እሱን ነው። አድሚኒስተር የሚያደርግ ሰው ካውንሲል ሰስፔንድ ኦፕሬሽን ኦን ዋን ኖቬምበር 1994 ሰስፔንድ አድርጓል። ወይም ይሄ አሁን ከዚህ በኋላ ከ1994 በኋላ ስራ የለውም። የመጨረሻ ስራው ምንድን ነበር? ዊት ደ ኢንዲፐንደንስ ኦፍ ፓ ፓሎ የመጨረሻዋ ኢንዲፐንደንት የሆነች የዩናይትድ ኔሽን ትረስትሺፕ ላይ አድሚኒስተር የምትደረግ ነች።

የሚመረጡት ማለት የሚያገለግሉት ኤትራንስ ኢኮኖሚክ ሶሻል ሁማኒታሪያን ኤንቫይሮንመንታል ኢሹስ ሜን ታስክ ሜን ታስክ ኦፍ ኢኮኖሚክ ኤንድ ሶሻል ካውንስል ራይን የሚያደርገው ወይም ኮንዳክት የሚያደርገው በዓለም አቀፍ ደረጃ የኢኮኖሚክ ሶሻል ሁማኒታሪያን ኤንቫይሮንመንታል ኢሹዎች ነው። ሌላው እነዚህ ስፔሻል ኤጀንሲዎች ናቸው። ኢንተርኔት አይኤልኦ ፋኦ ደብሊውኤችኦ ዩኔስኮ ተብሎ የሚጠሩት አይ ኤል ኦ ኢንተርናሽናል ሌበር ኦርጋናይዜሽን ፉድ አግሪካልቸራል ኦርጋናይዜሽን ደብሊው ኤች ኦ ወርልድ ሄልዝ ኦርጋናይዜሽን ዩኔስኮ ዩናይትድ ኔሽን ኢኮኖሚክ ሶሻል ኤንድ ካልቸራል ኦርጋናይዜሽን ተብሎ ይጠራሉ። ይሄንን ረአን የሚያደርግ ነው። ኦፊስ ኦፊሱን ካየነ በዩናይትድ ኔሽን ኦርጋናይዜሽን ኦፊሶቹ ይለያያሉ። ሜን ወይም ፕሪንሲፓል ኦፊስ ፕሪንሲፓል ኦፊስ ተብለው የሚጠሩት እነዚህ ናቸው። በዓለም አቀፍ ደረጃ ያሉ ሌላ ስድስተኛው ደ ኢንተርናሽናል ኮርት ኦፍ ጀስቲስ ነው። አይሲጄ ተብሎ ይጠራል። ዓለም አቀፉ ገላጋይ ፍርድ ቤት ሄድኳርተሩ ኦፍ ደ ሄግ ኢዝ ኔዘርላንድ ወዘልሶ ኖናስ ደ ወርልድ ኮርት ተብሎ የዓለም አቀፉ ፍርድ ቤት ተብሎ ይጠራል። ደ ፕሪንሲፓል ጀጅ ኦርጋንስ ኦፍ የዩናይትድ ኔሽን ፍርድ ቤት ይሄ ነው። የሚሰራቸው ሴትሊንግ ሌጋል ደስፒት ቢትዊን ስቴትስ፣ በሀገራቶች መካከል ግጭት ቢነሳ ለዚህ ፍርድ ቤት ነው የሚያቀርቡት ማለት ነው። ይሄንን ሴትል ማድረግ ወይም መዳኘት ነው ትልቁ ታስኩ ማለት ነው። ደ ሲምቦሎቹ እነዚህ ናቸው። ጄኔራል አሴምብሊ፣ ኤ ኤስ ሴኪሪቲ ካውንስል፣ ኢኮኖሚክ ን ሶሻል ካውንስል፣ ቲ ትረስትሺፕ ካውንስል፣ ስቲ ሴክሬታሪያት። ሰክሰስ ኤንድ ሊሚቴሽን ውጤታማ የሆነባቸውና ዊክነሶቹን እናያለን። በመጀመሪያ ሰክሰሱን እ ወይም ውጤታማ የሆነባቸው ዩናይትድ ኔሽን አንደኛው ኢት ስቶፕ ሲቪል ዋር ኢን ግሪክ ሲቪል ወር ግሪክ ላይ የተነሳን የእርስ በርስ ጦርነት ማስቆም ችሏል። አንዱ ሰክሰስ ኢት ስቶፕ ደ ኮሪያን ዋር 1950 በመግባት 1953 ላይ ጦርነቱን እንዲቆም አድርጓል ማለት ነው። ሌላው ኤት ሃድ ሪሊጅስ ቢትዊን ኢንዲያ ን ፓኪስታን በኢንዲያንና በፓኪስታን መካከል የነበረ የሃይማኖት ጥላቻ እሱን ማስቆም ችሏል ማለት ነው። ሴትል ማድረግ ችሏል። አርቢትሬሽን የአረብ እስራኤል ዋል በአረብና በእስራኤል ጦርነት አርቢትሬት ወይም በመሸምገልም አስተዋጽኦ አለው ማለት ነው። ኢት ሚዲየትድ ሲዩዝ ካናል ክራይሲስ አመንግ ብሪተን ፍራንስ ኢጂፕት ኤንድ ኢዝራኤል በእነዚህ ሀገሮች መካከል የተነሳን በሲዩዝ ካናል የተነሳን ግጭት ይሄን ሚዲየት ወይም መሸምገል ችሏል ማለት ነው። 1948 adopted human right 1948 የሰብአዊ መብት ድንጋጌዎችን አውጥቷል በአለም አቀፍ ደረጃ። ሊሚቴሽኖቹ ካልሰራቸው ስራዎች መካከል ወይም ዊክነሶቹ the presence of veto right hinder fair decision የቬቶ ፓወር የሚባሉት አምስት ሀገሮች እነሱ ፌር የሆነ ዲሲሽንን ሂንደር ወይም ሀይድ ያደርጋሉ ያስቀራሉ። ምክንያቱም ወገንተኝነት ግሩፒንግ ስላለ ማለት ነው፣ ግሩፒንግ ስላለ። ሁለተኛው ኢት ሀድ ኖ ፐርማነንት ኢንተርናሽናል አርምድ ፎርስ፣ ቋሚ የሆነ የታጠቀ ሀይል የለው። የሆነ ችግር ቢነሳ ከየሀገራቶቹ ነው አውጣቶ ይዞ የሚሄደው ማለት ነው። ላ ኢትላክድ ኢንተርናሽናል ዩኒቲ ባለ፣ በቃ ዲቪዥን ስላለ ዲቪዥን ስላለ፣ በተለይ በራሻ ና ቻይና አንድ ግሩፕ፣ ብሪቲሽ ፍራንስ እና አሜሪካ ደግሞ አንድ ግሩፕ። ስለዚህ ዓለም አቀፍ የሆነ አንድነት የተጠናከረ አንድነት ያጥረዋል ማለት ነው። ኢት ሜይ ቢ ዶሚኔትድ ባይ ሲንግል ካንትሪ ት ቨርስ ሂጅ በጀት ኦፍ ዘ ኦርጋናይዜሽን የሚባለው ዩናይትድ ኔሽን ኦርጋናይዜሽን በአንድ ሀገር ዶሚኔት የተደረገ ነው። ማነች? ዩናይትድ ስቴትስ ኦፍ አሜሪካ። ብዙውን በጀትም